የምር በ2017 ለመቀየር ስኬታማ ለመሆን ከራስ አልፈ ለቤተሰቦች ለሀገር መትረፍ ከፈለክ እኔ የምናገራቸው ነገሮች በጥሞና ስማኝ። እነኚህ ነገሮችን ከህይወት ልታወጣ ይገባል። ምክንያቱም አንተ እንዳትለወጥ እንቅፋት የሚሆኑ ለስኬት ጠንቅ የሚሆኑ ሶስት ነገሮች እነግርሃለሁ። እነኚህ ነገሮችን ከህይወት ካላወጣ ግን በመጨረሻ ጊዜ ህይወትን ያቀጭጫሉ። ህይወትን በቁጭትና በስጋት ምን ነው ባላረኩ ኖሮ ምን ነው ያኔ ስናገር በሰማሁት ኖሮ እንድትል ነው የሚያደርጉ። ስለዚህ ይህን ቪዲዮ በጥሞና እስከ መጨረሻው ድረስ እየሰማኝ ለምታውቀው ሰውም ይህን ቪዲዮ እየላክለት ላይክ ያረክ በደንብ አድርገህ ስማኝ። የመጀመሪያው ነገር ብዙ ከማሰብ ወደ ብዙ መስራት ተሻገር። በዚች አለም ላይ የዓለማችን 99% ሰዎች ያስባሉ፣ ያስባሉ፣ ያስባሉ ግን አክሽን ላይ የሉም። የዓለማችን 1% ሰዎች ግን ብዙ አያስቡም፣ ብዙ ይሰራሉ። ብዙ አያቅዱም፣ ብዙ ይሰራሉ። ብዙ ነገር በመስራት እንጂ በማሰብ ጊዜያቸውን አይገሉም። ስለዚህ አንተ ምርጫ ሰጥቻለሁ፣ ወይ ብዙ እያስብክ እየተመኘ መኖር፣ ወይ ብዙ የሰራ የምታስበውን ነገር ማሳካት። ምርጫውን ላንተ ትቻለሁ። የቱ ይሻላል? ወደ ሁለተኛው ንለፍ። ሁለተኛው ደግሞ ለሚሆነው ለማይሆነው ጭንቀት ማብዛት። ወንድሜ አስታውስ፣ ስትጨነቅ አእምሮ እየጠበበ ይመጣል። ስትጨነቅ የአእምሮ የማሰብ አቅሙ እየጠበበ እያነሰ እየደከመ እየሞተ ስለሚመጣ በሚሆነው በማይሆነው አትጨነቅ። የሚሆን ነገር ከሆነ ስራና ቀይረው፣ የማይሆን ነገር ከሆነ ደግሞ ተቀበለው የምትቀይረው ነገር ቀይረው የማትቀይረውን ደግሞ ተቀበለው በጭንቀት ጊዜህን እድሜህን ህይወትን አታቃጥል ለጭንቀት የሚሆን ጊዜ የለህም ወደፊት መራመድ ከፈለክ ከመጨነቅ ወደ ማሰብ ከማሰብ ወደ መስራት ከመስራት ወደ መለወጥ መሻገር አለብህ ራስን በእድገት ቀጠና ውስጥ ለመክተት ከፈለክ ወደ እድገት ለመምራት ከፈለክ ከጭንቀት ቀጠና ወጥተህ ወደ መስራት አለም ውስጥ ስተት ብለህ ልትገባ ምክንያት መደረደር እኔ እኮ ያልሳካልኝ ይህ ስለሌለኝ ነው። እኔ እኮ ያልሳካልኝ ጓደኛ ስለሌለኝ ነው። እኔ እኮ ያልሳካልኝ ጥሩ ዘመድ ስለሌለኝ ነው። እኔ እኮ ያልሳካልኝ ጥሩ የሚያጊዜኝ ሰው ብኖረኝ ኖሮ ይህን እኮ አለምን እቀይራለሁ የሚል ምክንያት አደርድር። ልንገርህ ፀሐይ መጣቷን ትቀጥላል። ይህ ዓመት ለአንተ ብሎ ቆሞ አይጠብቅህም። የሚባክን ጊዜ የለህም። ማንም ለአንተ ግድ የለውም። ፀሐይ እየወጣች ነው። ሰው ሁሉ የራሱን ህይወት እየሰራ ነው። ራሱን ለመቀየር እያሰበ ነው። አንተ ግን ምክንያት የምታበዛ ገዛ ከሆነ ልንገር አሁን ከምትኖርበት ጎጆ ራሱ ሳትወጣ ነው የምትሞተው። ስለዚህ ራስን ለመቀየር ምክንያትን ቆራርጠታለሁ። ያንተ ምክንያት ማንም ቁጭ ብሎ ለማዳመጥ ጊዜ የለውም፣ ምክንያቱም ሁሉም ሰው የራሱን ህይወት ለመለወጥ ተጠምዷል። ሁሉም ሰው የራሱን ህይወት እየሰራ ነው። ስለዚህ አንተ ተኝተ አትዋል፣ ተኝተ ፀሐይ በአንተ ላይ እንድትጠልቅ እንድታልፍ አትፍ ራስን ተነስተ ወጣትነትን መጠቀም ጀምር። ማንም ላንተ ግድ የለውም ልንገር፣ ማንም ስላንተ ህይወት አያገባውም። ስለዚህ ተነስተ የምትሰራውን ስራ ስራ። ራስን በምክንያት ውስጥ አታሽግ። ራስን ድርሰርተ እዛ ውስጥ ሊሚት አትሳርክ። አራተኛውና ግርም የሚለኝ ነገር ቢኖር ሰው ምን ይለኛል የሚል የአብዛኛው ወጣት አእምሮ የተቆጣጠረ መርዛማ አስተሳሰብ ይህን አስተሳሰብ ከህይወት ቶሎ ብለ አስወግድ። ላንተ ማንም ሰው ያንተን ህይወት አያገባውም። የአንተ ነገር ማንም አይመለከትም። ሰው ምን ይለኛል እንትና ብታይኝ ለኬሌ ነው የምኖረው ለግምሌ ነው ምባል ነገር የለም። ይሄ ህይወት ያንተ ነው። ስለዚህ እንደ ፈለግካት አርገ መኖር ጀምር። እንደ ፈለግካት አርገ መስራት ጀምር። እንደ ፈለግካት አርገ ህይወትን መቀየር ጀምር እንጂ ሰው ምን ይለኛል እንትና ብታይኝ እንትና ባይኝ እኮ ይቆጣል እኮ ከና አይጠበቅም ገለመለ እያልክ ራስን ሊሚት አርገ አታስቀምጥ። ውስጥ ያለውን ያ ታላቁን ኃይል ያ አለምን የሚቀይረውን ያ ታውቋለህ፣ አንተ ከኔ በላይ ራስን ማን እንደሆንክ በረምብ አርገ ታውቋለህ። ስለዚህ ያን ኃይል አስነሳው ነው ማለት። ያን አንበሳ የሆነው ማነትን፣ ያ አንዴ ከተነሳ አለምን የሚያንቀጠቅጠውን ኃይሉን አስነሳ ነው ማለት። ይሄን ኃይል አስነስተ ለምትፈልገው ዓላማ ለምትፈልገው ስኬት ለምትፈልገው ግብ ማዋል ጀምር። እስከ መጨረሻው ስላዳመጥከኝ አመሰግናለሁ። በቀጣይ እንድንገናኝ ሰብስክራይብና ሀሳብ አስተያየት ካለ ኮሜንት ላይ በመጻፍ እንዲሁም ለምትወደው ሰው ይህም ቪዲዮ ሼር በማድረግ ቤተሰብ ሁን።